ገሌ ነው እንዲያደረገኝ ብላ ኢንተርቪው ልሰጥ ትችላለች። ምን ልሰጥ ትችላለች? የልጅቷ ችግር ነው አይደለም። ማነው ልጅቷን የመለመላት? ማነው ልጅቷን ያመጣት? ማነው ልጅቷን ኢቤስ ያመጣት? ማነው ያንን ፊልም የሰራው? ማነው ያንን ፊልም ያቀናበረው? ጋዜጠኞቹ የቀረበላቸውን ሰርተው ሲያለቅሱ ይኖሩት። በየሳምንቱ ውሃ ጠጥተው አይደል እንደ ኢቤስ ጋዜጠኛ የሚሄዱ ነፍሱን ይማርና እናስፋው መሸሻ፣ ሁሉ እሑድ ለቅሶ አይደል እንዴ? ቅዳሜና እሑድ ኢቢኤስ ካለ ለቅሶ አለው እንዴ? የጠፉት ይገናኛሉ፣ አጎቴን አገኘው፣ አክስቴን አገኘው። እነ ዮናስ ሶፍት ይዘው አይደል እንዴ? ኢቢኤስ ቅዳሜና እሑድ ቢሮ ላይ የሚቀመጠው ጠረጴዛ ላይ የሚቀመጠው ደርዘን ሶፍት አይደል እንዴ? ሶፍት እኮ ነው የሚቀመጠው። ለቅሶ ነው ቅዳሜና እሑድ። የሚጋበዙ ሰዎች ኢቢኤስ ላይ ለማልቀስ አይደል እንዴ እንባ ለማውጣት አይደለ እንዴ? ጋዜጠኞች ውስጥ ካላለቀሱ ገንዘብ ያገኛሉ እንዴ? አያገኙም። ሩሩ መሆናቸው ህዝብን ማስለቀሳቸው ገንዘብ የሚከፈላቸው በማስለቀሳቸው ደረት በማስመጣታቸው። እሁድ እሁድ ስንቱን በሽተኛ፣ ስንቱን የልብ ህመም፣ ስንቱን ጎዳና ተዳዳሪ፣ ስንቱን የተደፈረ፣ ስንቱን አቅርበው የለ እንዴ? የኢቢኤስ አዲስ ነው እንዴ? ይቺ አማራ መሆኗ ነው እንጂ ስንት ኦሮሞ፣ ስንት አማሮች፣ ስንቱ ቀርበው የለ አባታቸው የደፈራቸው ምናቸው የደፈራቸው ስንት ሚዲያ ላይ ቀርበው የለን? አዲስ ሆኖ አይደለም ይሄ። ጉዳዩ ግን ሌላ ሌላ። በጣም በጣም በጣም በጣም አደገኛ ግብረ መልስ ይዞባቸው መጣ። ለዚህ ነው የሚገቡበት ተጨንቀው ሩጫ የጀመሩት። አሁን ደግሞ ዛሬ አዋሳ ወስደዋታል። የአዋሳ ተማሪ ናት ብለዋል። የአዋሳ ተማሪ ሲያደርጓት ደግሞ ዲ ፕላስ ብለዋታል። ዲ ኤ ፕላስ እንደሚባለው ዲ ፕላስ ብለው ነው የሰሩት። ዓመተ ምሕረቱንም በአማርኛ ነው የሰሩት። ልጅቷን እግዚአብሔር ይሁናት። ድራማ አሰርተዋትም ይሁን ምንም አድርገዋት ይሁን እግዚአብሔር ይሁናት፣ የምናውቀው ነገር የለም። ልጅቷ ግን በመሬት ካለው በምድር ላይ ካለው ከገሃዱ ዓለም እውነታ ዝንፍ ያለ ነገር አላደረገችም፣ ዝንፍ ያለ ነገር አላደረገችም። ድራማ እንኳን ቢሆን ገና ነገ ፊልም ይሰራ የለ እ ፊልም ይሰራ የለ እንዴ? መሪዎች የተናገሩት ፅንስ ዘርግፈው አስታቅፈዋል አይደል እንዴ? ምስክሮቹ ተናግረዋል። በቪዲዮ የተቀረጸ እኮ ነው። ፅንስ ተበልቶ የለ እንደ ኢትዮጵያ ውስጥ ፅንስ ፅንስ አራስ በልቶ የለ እንዴ? ጉበት፣ ጨጓራ የአማራ ጨጓራ፣ የአማራ ልብ፣ የአማራ ጉበት በጣም ጥሩ ነው ለጤንነት፣ ተብለው ጉምዞች ሲበሉ አልነበር እንዴ? አዎ አማራ ስለሆን እንጂ የሚከፈተው ጦርነት ቀላል አይደለም ያለው ያ የሞተው ሰውዬ ይህን ከተናገረ በኋላ አይደል እንዴ የአማራ ክልል የፖሊስ አዛዥ የነበረው ሰውዬ ማለት ነው አለቀ ስለዚህ የኢቢኤስ ባለቤት ኤርትራዊ ነው እና አሁን ነው ኤርትራዊነት የታየ የኢቢኤስ ምናምን ስትጠቀሙበት አልነበር ፖለቲካ ስሰሩበት አልነበር፣ ቤተ ክርስቲያንን ለማዋረድ ኦርቶዶክስን ለማዋረድ ስትጠቀሙበት አልነበር፣ አንገቷን ለማስደፋ ስትጠቀሙበት አልነበር። የጴንጤ ጥርቅም አልነበር? ፕሮቴስታንትነቱ አድላ ያመጣለት እና ዛሬ ምን ተገኝቶ ኢቢኤስን ስፈልግ ቀቅለ ብለው፣ ኢቢኤስን ስፈልግ ጠብሰ ብለው፣ ኢቢኤስን ስፈልግ እንደፈለግ አርገው ለደንታ ነው ምን አገባልኛ እኔ አያገባኝ ነው? አዋራጄን አዋርደው ሃይማኖቴን፣ ቤተ ክርስቲያኔን፣ ማዕተቤን ያስበጥሰው አንጀቱን በጥስለት ወሽመጡን በጥስለት ብዬ ስጸልይ ነው የኖርኩት። በቃ እንደዛ ነው። ይሄንን በደንብ አርጋችሁ ማየት ማውራት አለባችሁ ማለት ነው። በጣም በጣም መነጋገር አለብንና እኔ በዚህ የምቆጣው ነገር የለም ለኦሮሞ ግን መልእክት አለኝ። እኔ ለኦሮሞ ነው መልእክት ያለኝ። ለኦሮሞ ያለው መልእክት ምንድን ነው? እየተሰራ ያለው ትርክት ለኦሮሞ አይጠቅመውም። ኦሮሞ ይጎዳበታል። ኦሮሞ ይጎዳበታል። አሁን ተነስተው እነ ሴቭ ኦሮሚያ ትግሬ ናቸው። በኦሮሞ ነው የሚሰሩት አብዛኛዎቹ የኦሮሞን እንትን የያዙት የብሔር ማንነታቸው ሌላ ነው። አብዛኞቹ ደግሞ ጽንፈኛ የዋህቢ እስላሞች ናቸው። አብዛኞቹ ደግሞ ጽንፈኛ የፕሮቴስታንት አክራሪ ናቸው። ጸረ አማራ ሀሳብ አለ። ጸረ አማራ አስተሳሰብ የተጠመቁ ናቸው። እነሱ አሁን እያደረጉ ያሉት ነገር ለኦሮሞ አይጠቅመውም። ኦሮሞ ምን ተዳው ነው እ አይባልም። እንደዚህ እንደዚህ የምትልበት ጊዜ አይደለም። ተመሬት ተነስተህ መጥተህ ኦሮሞ ምን አደረገና ነው ኦሮሞ ምን ምንፈጠር ምን አረገ ተባልክ? ኦሮሞ ደፈረ ምናምን፣ ኦሮሞ ደፈረ ያለ ማን ነው? እስቲ አንድ ሲንግ ፔኒ ሰው አምጣ፣ ኦሮሞን የደፈረው ብሎ የጻፈ ኦሮሞን የደፈረው ብሎ ያደረገ ንገረኝ። እንደዚያ ያለ በሌለበት ስፍራ ለምንድን ነው ወጥተ የምትዘባረቀው? ኦሮሞ ብቻ አይደለም ኢኤምኤስ ላይ ኢኤምኤስ የሚባለው ቴሌቪዥን ላይ እኛ ኦሮሞ ይህን አያደረግም፣ የስልጣኑ ሰዎች ናቸው፣ እንጂ ኦሮሞ ሌብል እያደረጉት እኮ ነው። ኦሮሞን በተዘዋዋሪ ማለት ልክ ህወት ላይ ሲሰራ እንደነበረው ማለት ነው። ህወት ትግሬ ትግሬ ህወት ትግሬን አይወክልም። ትግሬና ህዋት የተለያዩ ናቸው። ሲል የነበረው አይደለ? እንደ የጦርነቱ ጊዜ ትግሬንና ህዋሃትን አንድ ላይ ሞጅሎ የተናገረው እና እንዳርጋቸው ጽጌ እነና ምን ዘለቀ እነ ምናምን በሏቸው፣ ፍጠጧቸው፣ ቁረጧቸው ምናምን ሲል የነበረው አካል እኮ ትግሬና ትግሬና ህዋሃት አንድ አይደለም ሲል የነበረ ነው። እሱ ብቻ ሳይሆን ራሱ ህዝቡ ህዝቡ የትግራይ ህዝብ እኛና ህዋሃት አንድ አደለም ሲል ቆይቶ የጦርነቱ ጊዜ ህወሀትና እኛ አንድነን እኮ ነው ያለው። ምናልባት ህወሀት የሚለው ስ- የተጠላ ከሆነ ቀየር እናድርገው ብለው ቲዲኤፍ ነን እኛ ቲዲኤፍ ነን ብለው ነው የተነሱት። አይ ጠቅመውም፣ ለህዝቡ በኋላ መከራ ነው የሚያመጣበት። ዛሬ የኦሮሞ ፖለቲከኞች ምን አደረጉ? ሚኒሊክ ነው እንደዚህ ያደረገው፣ ሚኒሊክ ነው ጡት የቆረጠው ሚኒሊክ ነው እንደዚህ ያደረገው፣ ሚኒሊክ ነው እንዲህ እንዲህ ያደረገን፣ ሚኒሊክ ነው የገደለን፣ ሚኒሊክ ሚኒሊክ ሚኒሊክ ሚኒሊክ ብለው ሚኒሊክን ከሰው ከጣሊያን በላይ ከእንግሊዝ በላይ ከአውሮፓ በላይ ከሰው ከሰው ከሰው ከሰው ከሰው ልጆቻቸውን በወተት ልጆቻቸውን በገንፎ ልጆቻቸውን በመርቃ አድርገው አጉርሰው፣ ሚኒሊክ ነፍጠኛ አማራ፣ ሚኒሊክ ነፍጠኛ አማራ አጉርሰው አጉርሰው አጉርሰው አጉርሰው በሚኒሊክ ጥላቻ በአማራ ጥላቻ በነፍጠኛ ጥላቻ አበደ። ወያኔ መጣችና በደንብ ደግሞ እንዲያብድ ሐውልት ሰራችለት። ይኸው የተቆረጠው ጡት ይሄ ነው ብላ ሐውልቱን የሰራው ማን ነው? ኤርትራዊ በማድርሰት ተስፋዬ ገብረ እባብ የሚባል ኦሮሞ የሚያደንቀው አማራን ስለሰደበለት፣ አማራን ስላዋረደለት ያ እንዲሰራ የፈቀደው ማን ነው? ወያኔ አማራና ኦሮሞ እንዲጣሉ እንዲናከሱ ሐውልት ያሰራቸው ያን ሐውልት የሰሩት እነማን ናቸው? እነ አባዱላ ገመዳ እነ አብይ አህመድ እነ ሽመልስ አብዲሳ። ኦሮሞ በአራተኛ የትምህርት ክፍሉ ላይ ኦሮሞ እንደዚህ ሆነ እንደዚህ ሆነ ጡት ተቆረጠ። የኦሮሚያ ብሔራዊ ክልላዊ መዝሙር አለ። መቶ ሃምሳ ዓመት ገፍተን ጡታችን ተቆርጦ ዘመኑ አልፏል፣ ምትስ የምንትስ ሆነን እንደዚህ ሆነን። መዝሙሩ ራሱ ጥላቻ በማን የተነሳ በሚኒሊክ በሚኒሊክ ዛሬ በሚኒሊክ ሰበብ ፍዳውን እያየ ያለው ማን ነው ሚኒሊክን የማያውቅ ጎንደሬ ሚኒሊክን የማያውቅ ጎጃሜ ሚኒሊክን የማያውቅ ወሎዬ ሚኒሊክን የማያውቅ የሸዋ ሰው ሚኒሊክን የማያውቅ የሀረርጌ ሰው ሚኒሊክን የማያውቅ የሊባቡር ሰው የአሩሲ ሰው የባሌ ሰው ቤንሻንጉል ሰው ሚኒሊክ ምንድን ነው ምንም ዝምድና የሌለው ሰው ዛሬ በሚኒሊክ ጦስ በሚኒሊክ ሰበብ ሚኒሊክን በመክሰስ ዛሬ የሚታረደው ሰው በሚኒሊክ ምክንያት ሚኒሊክ ብለው ያውም የሀሰት ትርክት ምንም በሌለበት። ዛሬም ኦሮሞ ነገ፣ እሰጋለታለሁ ለኦሮሞ እሰጋለሁ። መዝግቡልኝ፣ ለኦሮሞ እሰጋለታለሁ። ዋጡት፣ ዋጡት፣ ዋጡት። ኦሮሞን አይመለከትም። ኦሮሞን ማን ይመለከታል አለ ማን ነው? ወጥ ተከራከረለት። ኦሮሞ ኦሮሞ ነው ሳትባ ኦሮሞ ነው ያለ ማን ነው? ኦሮሞ ደግ ህዝብ ነው። ኦሮሞን ክፉ ነው ያለ ማን ነው? ኦሮሞ ወተት ሲሉት፣ ውሃ ሲሉት ወተት ይሰጣል። ማን ደም ሰጣ አለ ኦሮሞ? ማን እንደዚህ በላለ? ማን ማን ነው ይሄን ያለ? ፖለቲከኞቹ አይደሉ እነሱ ናቸው ያሉት። ጊዜው የኦሮሞ ነው ያለው ማን? ሽመልስ አብዲሳ። ጊዜው የኦሮሞ ነው ያለው ማን? አብይ አህመድ ጊዜው የኦሮሞ ነው ያለው ማን ነው? ጃዋር መሐመድ። ጊዜው የኦሮሞ ነው ያለው ማን ነው? እስቄል ጋቢሳ። ጊዜው የኦሮሞ ነው ያለው ማን ነው? ሄኖክ ጋቢሳ። እዚህ ግ ጊዜው የማን ነው ያለው? እንትና ሙቲያ፣ እነዚያ ናቸው። ጊዜው የኦሮሞ ነው፣ ኦሮሞ፣ ኦሮሞ፣ ኦሮሞ፣ ኦሮሞ ያሉት እነዚህ ሰዎች ናቸው። የሰማችሁ እንደዚህ ብለው ያመጡት እነሱ ናቸው። አዎ፣ ጊዜው የኦሮሞ ነው። ጊዜው የኦሮሞ መሆኑን በሙዚቃው እያየን ነው። ጊዜው የኦሮሞ መሆኑን በስልጣን እያድነ ጊዜው የኦሮሞ መሆኑን አየር መንገድ ሲገባ እየታየ ነው። ጊዜው የኦሮሞ መሆኑን ቀበሌ ሲገባ እየታየ ነው። ጊዜው የኦሮሞ መሆኑን የአንበሳ አውቶቡስ ሹፌሮች ተባረው ሌሎች ዜጎች በኦሮሞ ሲሞላ እያየን ጊዜው የኦሮሞ መሆኑን የታክሲ አስከባሪ ሹፌሮች፣ ተራ አስከባሪዎች ከነገ ጀምሮ ነው ከሚቀጥለው ሳምንት ጀምሮ ይቀየራሉ በኦሮሞ ጊዜው የኦሮሞ መሆኑን እየታየ ነው። ኦሮሞ ኦሮሞ ኦሮሞ አጠቅሙትም አጠቅሙትም ሁሉ ነገር ያደርጋል፣ ያረጃል፣ ይወለዳል፣ ያድጋል፣ ያረጃል። ልክ ይገባል ባለው ጊዜ ተጠቅመን ባለው ጊዜ እንደዚህ አድርገን ብላችሁ ሊሆን ይችላል። የለም ኦሮሞን የሚጠቅመው ኦሮሞን የሚያድነው በዚህ ሰዓት ወጥቶ የሚሰራው ወንጀል፣ በኦሮሞ ስም የሚሰራው ወንጀል አይመለከተኝም መጠየቅ ያለባቸው ይጠየቁ ብሎ መናገር ብቻ ነው ነፃ የሚያወጣው ዝምታ እንደ ስምምነት ይቆጠራል። መቶ ወጥቶ ኦሮሞ ድርጊቱን መቃወም አለበት። ድርጊቱን መቃወም አለበት። መቃወም ብቻ ነው የሚያድ ነው የሚያድ ነው። ይህን ካላደረገ ዋጋ የለው። ዋጋ በሚኒሊክ አሁን አማራ ዋጋ እየከፈለ ያለው በአብይ አህመድ፣ በሽመልስ አብዲሳ፣ በአዳነች አበቤ በነ ብርሃኑ ጁላ ክፍታፍነት በነጃዋር ጃዋር መሐመድ ክፍታፍነት ለኦሮሞ እዳ ነው እየተቀመጠ ያለው። ለኦሮሞ ጥላቻ ነው እየተቀመጠ ያለው። በትግሬው፣ በአማራው፣ በደቡቡ፣ በሱማሌው፣ በሐረሩ እዳ ቂም በቀል ነው እየተቀመጠ ያለው። ይፎክራሉ። በኦሮሞ ስም ልክ እናገባዋለ እኛ አባገዳ ልጆች ላሉ ታየዋለ። ጊዜ ነው ዘመን ነው ይሻራል። በሩዋንዳ እኮ ሁለቱም ሁሉም ሁቶች ጨፍጫፊ አልነበሩ። ሁሉም ሁቶች ጨፍጫፊ አልነበሩ። በወቅቱ ቱትሲን የደበቁ ነበሩ። ቱትሲን ያስቀመጡ ነበሩ። ጎረቤት ነው ዘመድ ነው ብሎ የደበቀ ያስቀመጠ ነበረ የሸሸገ ነበረ ጎተራ ውስጥ የደበቀ ነበር። ጫካ ውስጥ የደበቀ ነበረ። በድብቅ አካል ነበረ ቱትሲዎች ብቻ ሁለቱ ሁቱዎች ብቻ አልነበሩም። ጨፍጫፊ ሁሉም ሁቱ ጨፍጫፊ አልነበረም። ቱትሲን አልጨፈጨፈም አልጨፈጨፈም። በኦሮሚያም እንደዛ ነው፣ እናውቃለን። ሻሸመኔ ላይ መስጊድ ውስጥ የደበቁት ኦሮሞዎች ናቸው። ቤታቸው የደበቁ ነበሩ ኦሮሞዎች ነበሩ። ብፁዕ አቡነ ሄኖክን እኛን ገላችሁ እኛን በእኛ አስከሬን ላይ ነው ተረማምዳችሁ የምትገሏቸው ብለው አደባባይ የወጡ ኦሮሞዎች አሉ። ኦሮሞን በመደበቃቸው ወለጋ ውስጥ ከኦሮሞ ጋር የታረዷል። ኦሮሞን በማግባታቸው የታረዷል። ከኦሮሞ ጋር ዝምድና በመፍጠራቸው የታረዷል። ኦሮሞች ኦሮሞዎች ሀገር የለቀቁ አሉ። ተሰደው ጎንደር መጠለያ ጣቢያ ወሎ ደብረ ብርሃን መጠለያ ጣቢያ ያለው ሚስቴን አልለቅም፣ ሚስቴን አልተውም ከሷ ጋር እንደሆን እሆናለሁ ብሎ አዎ መከራ የሚበሉ አማርኛ የማይችሉ ኦሮሞዎች አሉ። ሁሉም ኦሮሞ ምንድነው? ኦሮሞ አሁን መጥቶ ወጥቶ ሊናገር ያልቻል። አሁን ያለው ስርዓት የነ አብይ አህመድ ስርዓት፣ አዎ ለኦሮሞ እያስቀመጠ ያለው ነገር ከባድ ነው። እምነግራችሁ ቀልድ አይደለም። ይሄን ከሞጣ ቤት አታገኙት። ዮኒ ማኛ ቤት አታገኙት አታገኙት እኔ ነኝ ያለ የአማራ አክቲቪስት ቤት አታገኙት። እኔ አረርጌው መራታ እኔ አረርጌው ቆቱ ግን እነግራቸዋል። ለምንድን ነው የሚሰድበኝ ሰው የሌለው? ለምንድን ነው የሚሳደብ ሰው የሌለው? ለምንድን ነው የሚናገር ሰው የሌለው? ቃሉ ነ ሀይሉ ነ የእናንተ ጸሎት ነዋ። ስንጀምር የጸለይ ነው ጸሎት ነዋ። እግዚአብሔሩ እንዲያዳምጡኝ አድርግ። እግዚአብሔሩ የሚመለከቱኝን ልባቸውን ክፈት። እግዚአብሔሩ የሚከታተሉኝን እግዚአብሔር እንዲያዳምጡኝ አድርጋቸው እንዲህ ሰሙኝ አድርጋቸው። እግዚአብሔር ሆይ ነጥሎ አይመለስ ቃሌ በእኔ ላይ አድረህ የሚገሰጸውን ገስጽ፣ የሚወቀሰውን ውቀስ፣ ሞገስ ክብር የሚያገኘውን አክብር ብዬ አምላኬን ስለለመንኩት፣ እግዚአብሔር መንፈስ ቅዱስ ነው ስራውን የሚሰራው። እንደኔ እየተናገረ በዚህ ሰዓት መከራ ፍዳ ማያይ ሰው ነበር፣ ሰልፍ ይወጣ ነበር ይሄኔ ሌላ ሰው ቢናገረው እኔ የመብረቅ መከላከያ ይዤ ነው አመጣው። የመብረቅ መከላከያ፣ የመብረቅ መከላከያ ይዤ ነው ምዞር፣ እናቴን ይዤ ነው ምዞር። እኔ ኃላፊነቴን የተወጣው ሰው ነኝ። በኢትዮጵያ ምድር ኃላፊነቴን የተወጣው ሰው ነኝ። የሰማዩን እግዚአብሔር ነው የሚያውቀው። ኃጢአቴ የት እንደሚያስገባኝ አላውቅም እንጂ በምድር ኃላፊነቴን እየተወጣው ነው። ስርአቱ እኔን ነው የሚጠቅመው እኔ አደርጌ ቆቱ ነኝ። አሁን ቤሄድ እኔን ነው የሚጠቅመው። እነ ናትናኤል ጎንደሬና ጉራጌ ሆነው በዚህ ስርዓት እየተጠቀሙ ነው ጴንጤ በመሆናቸው እኔ እንኳ ኦርቶዶክሱ ስለሆንኩ ብዙ ላልጠቀም እችላለሁ፣ ግን ብዙ አልጎዳም ነበር ቤሄድ ብገባ ብቀላቀል። ከእውነት ጋር መቆም ይሻላል ብዬ እነ ጎበና እነ ጎበናን አይታችሁ ከሆነ እነ ጎዳና እነ ጎዳና ያቆብ ይቅርታ እነ ጎዳና ያቋበ እንደ ሶስት ዲግሪ ያለው ነው። የባሌ ሰው ነው። የማንም መሀይም ስልጣን ያዘበት ነው። የትም ቦታ የሚጋበዝ ሰው ነው። እምቢ፣ ከሀቅ ጋር ከእውነት ጋር እቆማለሁ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ትልቁ ጥቅሟ ይሄ ነው። አማራ የሆኑት እነ ዳንኤል ክብረት ማንን ጠቀሙ? ማንንም አልጠቀሙ። ማንንም አልጠቀሙ። ማንንም እኔን የሚሰማ ይድናል። እኔን የሚሰማ ይድናል ይጠቀማል። ሌላ ነገር የለውም። መፍትሄው ኦሮሞ ወጥቶ ድርጊቱን መቃወም አለበት። የእነ አብይን ስራ መቃወም አለበት። ኦሮሞ ምንድን ነው እያደረገ ያለው? ተቃዋሚ ነኝ ሊቆይ ቆይ ቆይና አብይ አህመድ ምናምናምን ሊቆይና ልክ አማራ ጠንከር ብሎ ሲመጣ አብይ አህመድ ጋር ቆሞ አማራን ካልተዋጋው ይላል። ሌባ ሁላ ሌባ ሁላ አስመሳይ ሁላ አጭበርባሪ ሁላ የእግዚአብሔር በትሩ ይነካል። የእግዚአብሔር የቁጣው መቅሰፍት ያነዳሃል። እግዚአብሔር ቀን ጠብቆ ዋይ ዋይ ያስብልሃል። ይህ የማይቀር ነገር ነው። ደርግን ማየት ነው። ደርግን ስንመለከተው ደርግ ፓርቲ ነው። ደርግ ስብስብ ነው። ደርግ ሲወርድ፣ ደርግ ሲሞት የተጠቃው የደርግ አባል ብቻ ነው። የደርግ አባል ብቻ ነው የተጠቀ የደርግ አባል ውስጥ ኦሮሞዎች ነበሩ። የደርግ አባል ውስጥ ትግሬዎች ነበሩ። የደርግ አባል ውስጥ አማራ ነበር፣ ደቡብ ነበር፣ ወላይታ፣ አፋር ነበር፣ ጓድ ጓዶች ነበሩ። ልክ ደርግ ሲወርድ ደርግ ሲወድቅ ታርጌት የተደረጉት እነዚያ ሰዎች ናቸው። ተለቃቅመው የታሰሩት እነዚያ ሰዎች ናቸው። እሱ ብቻ ሳይሆን ደርግ የሚባል ፓርቲ በአዋጅ ወያኔ አገደች። ምርጫ መወዳደር እንደማይችል የዜግነት መብቱ ተገፎ መምረጥም መመረጥም እንደማይችል በአዋጅ ተደነገገ። ከደርግ የሚፈልጉትን ወስደው ከራሳቸው ጋር አማካሪ አድርገው እያሰሩ ስልጣን ሳይሰጧቸው ፍርፋሪ እየወረወሩላቸው ደርግ ግን እንትን ሆነ። ስለዚህ በደርግ ተጎዳ ቢባል የደርግ አባል ነው የሚባለው። አሁን ግን አሁን ግን እነ አብይ አህመድ እነ ሽመልስ አብዲሳ እነ ብርሃኑ ጁራ እነ ግርማ በቀለ እነ ይልማ መርዳሳ አማራና ትግሬ ላይ የፈጸሙት ግፍ የኦሮሞ ኦርቶዶክሶች ላይ የፈጸሙት ግፍ ደቡብ ላይ ሱማሌ ላይ አፋር ላይ የፈጸሙት ግፍ ለኦሮሞ ነው የሚተርፈው። ምክንያቱም እኛ ኦሮሞ ነን፣ እኛ አባገዳ ልጆች ነን እኛ እንዲህ ነን እያሉ እየፎከሩ ስለሆነ የሚተርፈው ለኦሮሞ ነው። ወደድክም ጠላህም፣ ሩቅ አይደለም ደግሞ፣ ታለቅሳለህ ታለቅሳለህ። ተረኛ ነን ያላችሁ እናንተ ናችሁ፣ እነ ብርሃኑ ጁላ እነ አብይ አህመድ። አዎ ተረኛ ነን ያላችሁ እናንተ ናችሁ፣ እነ ጃዋር ማህመድ። አዎ ተረኛ ነን ያላችሁ እነ ሕዝቅኤል ጋቢሳ እነ ሄኖክ ጋቢሳ እነ ሽመልስ አቢሳ። ተረኛ ነን፣ ምን አባት አመጣለህ ያልከህ አንተ ነህ ተረኝነቱ የሚያመጣልህን ነገር መቀበል ግዴታ ነው ማለት ነው። ግዴታ ነው ማለት ነው። ዛሬ እነ መሳይ መኮንን ኦሮሞ ምንም አይደለም ምናምን ሌብል እያደረገው ልክ ትግሬን ሲሉት የነበረው ልክ ትግሬ የትግሬ ስርዓት መውደቁን ሲያዩ ዘጠና አምስት ለአምስት ነው። ዘጠና አምስት ሚሊዮን አምስቱ ሚሊዮን መዋጥ ነው። አሳውን ለማጥፋት ባህሩን ማጥፋት ነው ያለው። መሳይ መኮንን ዛሬ የአማራ ተቆርቋሪ መስሎ ኦሮሞ እንዲህ ኦሮሞዎችን፣ ኦሮሞ ምንም አላደረገ ምናምን ማን አለ ኦሮሞ እንዲያደረገኛላለ፣ ፕሮሞት እያደረጉት ነው። ኦሮሞ ነው እንዲያደረገ እያሉት ነው ማለት ነው። ይህ መሰመር መቻል አለበት። እርግጥ ነው አሁን ብዙ ኦሮሞ ተጠቃሚ ነው፣ በገንዘብ የሚጠቀማለ፣ በስነ ልቦና የሚጠቀማለ ኦሮሞ በመሆኑ ብቻ በስነ ልቦና የሚጠቀማለ። ኦሮሞ መሆኑ ያድነዋል። ኦሮሞ መሆኑ መንገድ ያስከፍትለታል። ኦሮሞ መሆኑን ለምን ቢጠይቅ እንኳን አንድ ሰው እንደ ነገ ሸኔ ቢልክብኝስ ቢያሳግተኝስ፣ ልጄ ላሳድግ ይላል። ኦሮሞነት ማስፈራሪያ ሆኗል።